ሁእለ አት ንዳለ ቅ ነበር ግን በብዙ ይከታተመኝ ነበር። ግሪን ያምኔ ነበር። ሚኒስትሪ ፈተና አካባቢ በጣም ግሪን ያምኔ ነበር እና ዛሬ እ

አሁን ልትፈተን ነገ ጠዋት ነው ሲባል እግሯ የተያዘበት ሁኔታና የሚያስልቅሳት ሁኔታ ነበረ። እንደውም ጸያን ምን ብለን ዘይት ናም ነበረ። እሱን መላ ብለን ኖርማን ሆና ከዛ በኋላ ያተፈተና ቤት ታረቷል እና እግዚአብሔር ነገር አወጣት። ከምንም በላይ ከጣሌን አመሰግናለሁ። በመጠቀለሙ ነብይ ኢዩ ጨፋን ዘመኑን እግዚአብሔር ይባል። ሌሎችም በቃ እንደዚህ አይነት ስርዓት የታሰሩ ሰዎች ወደዚህ ቢመጡ መፍትሄ ያለ ነው የምለው እና እንዲመጡ ፊትን አረጋለሁ። ኑ፣ እግዚአብሔር ይፈታል። እዚህ ጋር የብዙዎች ስራ ሲፈታ ታያላችሁ። እንደሚወራው አይደለም፣ የተለያዩ ነገሮችን እንደሚያወሩት አይደለም። እዚህ ጋር ግን እውነተኛ ጌታ አለ፣ ነው ነው የምለው ምሮክ የሚያምን ሰው ካለ ዛሬ ድግምትና መተት የሚዋረድበት ቀን ነው። ጨለማና ጭንገፋ የሚዋረድበት ቀን ነው።

በዛ ብዙ ነገር ከማድረግ በሳይታምሳ እሷ ይስማማ ማዘራው ምድፍ ጋር እንደ ምድፍ ጋር ብዙ ነገር ከተባለ በሳይታምሳ ማለት እኔ እዚህ ጋር ነጭ እዚህ ጋር ነጭ ዴታ አጠገብ እዚህ ተምርታመረዳና እዚህ ቁጭ ይሄ ማለት ለዛ ተምርታመረዳና ጋርኛዬ በዴታ 74 ነው ነገር አጠጭ ነው ቤት ወዳ የታካ ማምነት እንደኔ እስታይ ያምነሰ አማታር ካላለ በዛ ጓደኛዬ በተለይ ስራተ እዚህ ግዜ ይጠናለ በዛው ጋር ማለት እኔ ጋርም በስልክም እኔ በፊትም አሁን ይቅርታ በፊትም እኔ በዩቲ ምናምን ሌላ ያላ ነገር ሳወራ ነበረ። ጥሩ ያለውን ይቅርታ እጠይቃለሁ። የሁላችንም ኦርቶዶክስ እኔም በእርግጥ ያሮስ ወደ ኢየሱስ መምጣት አልፈለገም። ቤት ውስጥ ያለው ችግር ነው ያስገደደው። ሳይወዱ የመጡ ሰዎች አሉ ብያለሁ። ሳይወዱ ተገደው የመጡ ሰዎች ጌታን ትቀበላላለህ? እኔ ጌታን እቀበላለሁ፣ አባቴ ምናምን እቀበላለሁ፣ እኔ አምኜ እቀበላለሁ። በቃ ሁሉም ነገር ተበላሽ። ከመኪና ተገልብጦ ይሄ ጭንቅላቱ እንዳለ ባዶ ብረት በዛ ይደንሳ ማለት ነው። እናቴም ሁለት ግራሽ ባውና

ዘመኑ ለአንተ ሰጥቻለሁ። አንተ ጌታ እንደሆነ አንተ ጌታ እንደሆነ በልቤ አምናለሁ በልቤ አምናለሁ። እመሰክራለሁ እመሰክራለሁ። ጌትነትህን ጌትነትህን ለዓለም ሁሉ እመሰክራለሁ እመሰክራለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ።